እንግዲህ የኪራ ሰራተኛ አንድነት ስሟ አንድነት ሳይሆን ማስረሻ እንደሆነ መታወቂዋ፣ እንግዲህ የጽናት ክፍል ተገኝቷል ማለት ነው። አልፈልግም ብዬ ስልሽ ድጋሜ ሁለተኛ ሰራተኛ ሆነሽ ቤቴ መጥተሻል፣ ቤት ማን እንደሆነ ታውቂያለሽ እያለ እንደ ሲመጻደቅባት ነበረ። ጭራሽ እንደውም ቤቴን ቀፍ አድርጎ መሳውጭ ሊበሉ ያው ሄደዋል ማለት ነው። በጣም ነው የምናሳዝነው። ጽናት ልቧ ሁሌም እየተሰበረ ነው ማለት ነው። ሰላም ጤና ይስጥልኝ! የቲጂ ቤተሰቦቼ፣ ሰላም ሰላም ብያለው። እንዴት አላችሁልኝ? ኢትዮጵያ እና ኤርትራውያን በመላ ዓለም የምትገኙ ሰላማችሁ ይብዛ እያልኩኝ እንግዲህ ጽናት በጉጉት የምንጠብቀው የክፍል ድራማ በጣም እንግዲህ የዛሬው ደግሞ ለየት ይላል ማለት ይቻላልና እንግዲህ ሰብስክራይብ በማድረግ አበረታቱኝ። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልኝ እላለሁ። ክፍል አርባ አምስት ተለቋል ዛሬ ማለት ነው። ኪራ ግን በጣም ነው ወጥ የረገጥከው ከው ማለት ነው ወጥ ረግጠ ካል በእውነት በጣም ነበር በቤት የምታሳዝነኝ። እና አውቃክ እንዳልሆነ ይገባኛል። ቃላቶች ሁሉ ቤቲ ጋ ስደርስና ሌላ ቦታ ደግሞ ስለ ፅናት ስታወራ የተለያየ ነው። ልክ መንታ ምላስ ያለክ ነው የሚመስለኝ ማለት ነው። እና በጣም ነው የሚገርመው ምን እንዳረገች ብክ በጣም ይገርማል ማለት ነው። እንግዲህ የፅናት የቤቲ ፍቅር ሳይሆን በሽታ ቢባል ነቀርሳ ነው። ይሄ ቀስ እያለ የሚያድግ ማለት ነው ብለዋል። እና እንደዛ ነው በቃ። በእውነት እንግዲህ ዛሬ ምንድን ነበረ የተካሄደው? አንዬም እናቷ ድናላት፣ ከሆስፒታል ወጥተው ወደ ግሸኝተዋል መጥተዋል ማለት ነው። እንግዲህ ፅናት ቤቲ ያ ፍላሽ ያስቀመጠችው የጽናት የራቁት ቪዲዮ ፎቶ የያዘው ጠፍቷል ማለት ነው። አንድነት ሄዳ ፈልጋ ካላመጣች እዛ ቤት መኖር እንደማትችል ነግራት አስጠንቅቃ ማስፈራሪያ ማርጋባታለች። እንግዲህ ቱቦ ውስጥ ሄደሽ ፈልገሽ ነው ይብላታለች ማለት ነው። እዚ ጋር አንድነት ወይም ማስረሻ ትክክለኛ ስሟ አንድነት ነው። እንግዲህ ሐሰት ስሟ ማስረሻ ነው ማለት ነው። ማስረሻ አንድነት እያል ቁልጥረም ማለት ነው እና እንግዲህ ጽናት የአንድነትን መታወቂያ አይታለች። ምን እየተደረገባት፣ ምን እየተሰራባት እንደሆነ ይህም ማጣራት አለብኝ ብላ እንግዲህ ጽናትም እየተከታተለቻት ትገኛለች ማለት ነው። አንድነት አሁን ላይ በጣም ጸጽቷት ከዚህ ነገር ላይ መውጣት እጇን ማውጣት እንዳለባት እንግዲህ ለኪራ መናገር እንዳለባት እውነቱን ተረርታ ለኪራ ነግረዋለች ማለት ነው። ለኪራ ተነገረችው በኋላ ግን ኪራ ጽናት እንደብቋታል ማለት ነው። ደብቋት እንደውም ብር እንደሰረቀች እሷ ደግሞ ጌጣጌጥ እንደሰረቀች አድርጋ ለጽናት ምንድን ነው የተፈጠረው ኪራ ብላ ስጠይቅ ለጽናት መልሰውላታል ማለት ነው። እና እንደ ዋሸዋት እየገባት ነው ጽናት እዚህ ጋ ማለት ነው። እንግዲህ እነ ሐናም እቤት መጥተው ነበረ ያው በመጡ ሰዓት በቃ ኪራም ድብር ብሎታል። ምንድን ነው እችን የመሰለች ቆንጆ እያለች የሚደብርክ እንዴ? አንተም ጠጋበልና እንግዲህ አንቺም ተጠግተሽ ራሱን ደባብሽው ተብሎ፣ እንግዲህ ጠጋ ብለው መሀል አስደርገው ፅናት የኪራን ራስ እየደባበሰች እያሻሸችው ነበረ፣ እሱ ፈገግ ብሏል። በዛ መሀል ነበረ ቤቲ እንግዲህ ክው ክው ስትል ከውጭ የመጣችው ማለት ነው ጭራሽ ቤቱን መሳጅ ቤት አድርጋችሁት የለም ዴ ብላለች ማለት ነው። ደግሞ እናንተ እነማን ናችሁ ብላ ያው ጠይቃለች ማለት ነው። ቤቲ በጠየቀችበትም ሰዓት እንግዲህ እነሱም ዴ ተረጋጊ እንጂ ቀስ በይ ቤቲ ማለት አንቺ ነሽ ብላታለች። ሀኒዬም እንዴት አወቅሽኝ ብላ ስትላት እኛ የኪራ ጎረቤት ነን፣ እኔ ደግሞ የኪራ እጮኛ ነኝ ብላለች። ቤቲ የትኛዋ ቤቲ ብላ ስትላት እንግዲህ ያው ተለያይተን ነበረ አሁን አንድ ጋር ተመልሰናል ብላለች ማለት ነው። ሚኬም እንግዲህ ቀጠል ብሎ ተረጋጊ እንጂ ሴት ልጅ ሰከነ ስትል ነው ብሏታል ማለት ነው። ቤቲም እንግዲህ እንደለመደችው በጣም እንትን ስትል ኪራ፣ ተይ እንጂ ቤቲ እንግዳ ናቸው እኮ ማክበር አለብሽ እያላት ነበረ። ኪራ እንግዲህ ጽናትን ዛሬ በጣም የተናገራት በጣም ማለት ነው። ሁለተኛ ሰራተኛ ልሁን ብለሽ መጥተሻል። ከቤት ወጥተሽ ነበረ፣ ለምን መጣሽ እንጂ አውጥቼ ሳልጥልሽ እያላት ነው። እሷም እንግዲህ ወዴት እንደሚሄዱ ተከትላ ኪራንና ቤቲን ተከትላ ስትሄድ እነሱም ለምን መጣሽ ብለዋታል። እኔ እኮ አስብልካለሁ። እንዴት ምን እየተካሄደ ነው? ቤት ቤቲ እኮ ያኔ ጎርታክን ሄደችው። የሆነ ነገርማ አስፈራርታክ ነው። ቤቲ ምን ብላክ ነው ኪራ ብላ ስትለው፣ እንግዲህ አይመለከትሽም ምን ልትወኝ መጣሽ ብለው አባረኋታል ማለት ነው። እንደውም በጣም ነበረ፣ ደረጃው ጋር የገፈተራት አስባችታል። በጣም ነው ያበዛው ዛሬ። ግን ኪራ በጣም ነው ያናደደኝ እኔን ማለት ነው። ስለዚህ ጽናት ሁሌም ልቧ መሰበብ እንደሆነ አልቆመም ማለት ነው። እንግዲህ ናሆምን አግኝታው ጽናት ጽናት እያለ ሲጠራት፣ ናሆም ምን ሆነሻል? ስምሽን ወሰዱብሽ እንዴ ብሏታል ማለት ነው። ደህና አይደለሽም እንዴ ብሎ ሲላት፣ ደህና አይደለሁም ኪራ ለቤቲ ቀለበት ሊያረግላት ነው ብለዋለች። ኪራማ እንደዚያ ያደርገው እኔ አናግረዋለሁ ብሏታል። አይሆንም በቃ ኪራን የማላይበት ቦታ ውሰደኝ ብለዋለች። ጽናት ማለት ነው። ናሆምም እወስድሻለሁ እሺ፣ የት ልውሰድሽ ብሏታል ማለት ነው። መጠጥ ሰውን ያረጋጋል ብለኬየለ ውሰደኝና ልጠጣ ድላ ስትለው አሁን ስለተናደድሽ እንጂ ይህን ነገር አንቺ አደግሽ እያላት ነበረ። እሷ ስለተናደደች ነው በቃ። ጭራሽ ከቤት ውጭ የሚወደውና የሚያፈቅረው ሰው እንደሌለ ድጋሜ ነግሮኛል። ልቤን ሰብሮታል። ሲሄድ ይከተለኛል ስርቀው ደግሞ